ክብሮታ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም የፋኖ ኃይሎች ወታደራዊ አመራሩን ገደልናሉ። የብልጽግናው ሹም ከባህር ዳር እስከ ደጀን ያላቸው ኬላ ተበጥሷል ብለዋል። የፋኖ አመራሩ በበኩላቸው አብይ አህመድ በአማራና ትግራይ ህዝብ ላይ የያዙት ቀጣይ ቅድ ያሉትን ገልጿል። እነዚህን መረጃዎች እንመለከታለን። የድርጅት ጄኔራል ታደሰ ወረደ ጽፈት ቤት የአቶ ጌታቸው ረዳ ሰሞነኛ ማብራሪያን የትግራይ ብሔራዊ ጥቅምን የሚጻረር አሳፋሪ ተግባር ብሎታል። አቶ ጌታቸው ረዳ በበኩላቸው የጄኔራል ታደሰ ወረደን ስም በመጥቀስ ጭምር ስለ ህገ ወጥ የሰዎች ዝውውር በድጋሜ ጽፏል። ቃኝዋለን። ሻቢያ 78 የትግራይ እስረኞችን በመፍታት ድንበር ማሻገሩ ተሰማ። ይበ እንዲህ እንዳለ የሻቢያ ጦር በወረራቸው የትግራይ ግዛቶች ህይወት እንዴት ያለ ነው ሲል ደግሞ የዜና ኤጀንሲው ዘገባውን ይዘወጥቷል። ይህንንም ይዘናል። ሲኖዶሱ ጳጳሱ የተበደሩት 166 ሚሊየን ብር ተመላሽ እንዲደረግ ውሳኔ አሳለፍም። ከባንኩ ጋር የተፈረመው ውል እንዲቋረጥ ማዟል። እንቃኘዋለን። የጤና ባለሙያዎች ጉዳይ አሳሳቢነቱ እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት ማህበሩ አስጠነቀቀም። የሀገሪቱ ሐኪሞች ከነገ ጀምሮ ወደ ሙሉ አድማ እንደሚሸጋገሩ ማሳወቃቸውም ይታወሳል። ሌላኛው መረጃችን ነው። ሩሲያ ፕሬዚደንት ፑቲን የዩክሬን አቻቸውን ዜሌንስኪን ፊት ለፊት ሊያገኙ የሚችሉበትን አጋጣሚ አሳውቃለች። ከሰሞኑ የሩሲያ ተደራዳሪዎች ያቀረቧቸው ቅድመ ሁኔታዎችም እያነጋገሩ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በወታደራዊ አመራሩን ገደልናሉ። የብልጽግናው ሹም በበኩላቸው የፋኖ ኃይሎች ከባህር ዳር እስከ ደጀን ያለኬላቸው ተበጥሰዋል ብለዋል። የፋኖ አመራሩ ደግሞ አብይ አህመድ በአማራና ትግራይ ህዝብ ላይ የያዙት ቀጣይ ቅድ ያሉትን ገልጿል። በአማራ ክልል የሚደረጉ ውጊያዎችና የሚፈጸሙ ጥቃቶች መጠናቸው የሊያይ እንጂም አሁንም በየጊዜው እየደረሱ ቀጥሏል። የፋኖ ኃይሎች ከክልሉ ርዕሰ መዲና ባህር ዳር ቅርብር ቀጣና ሩቤት ተብሎ በሚጠራ አካባቢም ትናንት አደረስ ነው ያሉት መውጣት ደግሞ አንዱ ማሳያ ነው። የባህር ኃይል ቅርንጫፍ ግንባታን ለመመልከት የተጓዙ ወታደራዊ አመራርና አጃቢዎቻቸው ላይ ጥቃት አድርሰናል ነው ያሉት። በተመሳሳይ በምስራቅ ጎጃም ዞን መቀመጫ ደብረ ማርቆስ የቦምብ ጥቃት መድረሱ ተሰምቷል። በደቡብ ወሎ አምባሰል ተራራማ ስፍራዎች ላይ ደግሞ የመንግስት ወታደሮች በተደጋጋሚ የከባድ መሳሪያ ድብደባ እየፈጸሙ ስለመሆናቸው ታውቋል። በማዕከላዊ ጎንደር ለምባ በተባለ ቀጠና የፋኖ ኃይሎች መገኛ አካባቢ የተጓዙ የክልሉ የጸጥታ ኃይሎች ጋር የተ ተኩስ ልውውጥ ተደርጎ ሰባዊ ጉዳት ደርሷል። እነዚህ ጥቂት የክልሉ የውድመትና የጥፋት የእርስ በርስ ጦርነቱ መገለጫዎች ቢሆኑም የብልጽግናው ሹማምንት ደግሞ የፋኖ ኃይሎች አብቅቶላቸዋል በሚለው ፕሮፓጋንዳቸው ቀጥሏል። ድረስ ሀሉ የተባሉት ከፍተኛ የክልሉ የብልጽግና ሹም አንዱ ሲሆኑም ደብረታቦር ላይ ሆነው ፋኖ ፍርክስክሱ እየወጣ ነው። ከደጀን እስከ ባህር ዳር ዘርግቶት የነበረው ኬላ ተመቶበታል። መንቀሳቀሻው ጠቧል። ኮሪደር ለኮሪደር እየተሽለከለ ከነፍሱን ለማዳን እየጣ ይገኛል ሚዲያዎች ከድተውታል፣ ተዋጊውም እየፈረሰ መጥቶ እጅ እየሰጠ ይገኛል የሚል ንግግር ነው ያደረጉት። ጠላት የሚሉት የክልሉ ወጣትን እያሰባሰበው ይህን ኃይል እሳቸው በሚሉት መንገድ ፈርሶ ከሆነም በርካታ እዞች ተሰማርተው ድሮንም ተጨምሮ እየተዋጉት ያሉት ከማን ጋር ነው የሚለው ግን ምላሽ የለውም። በእርግጥ አመራሩ እንዳሉትም በቅርቡ በተለይም በዛው በደቡብ ጎንደር ቀጠና አንዳንድ የፋኑ አመራር እንደሆኑ የተገለጹ ሰዎች እጃቸውን መስጠታቸውን አሳውቀው ነበር። ከዚህ ጋር በተያያዘ ምላሽ ለኝ የሚሉት ደግሞ ሌላኛው የፋኖ አመራር አስረሰማረ ናቸው። ትግሉ የአጭር ጊዜ ግርግር መስሎት የተቀላቀለው ከማን አንሸ በሚል ፉከራ ራሱን አመራር አድርጎ የቆየው በሌሎች ኃይሎች ግፊት ሜዳውን ያጣበበውና አስቀድሞ አሰላልፉ ከብልጽግና ብዙም ያልራቀው ቡድን እዚህም ዛም እየተንሸራተተ ነው ይላሉ። አገዛዙ ለእነዚህ አካላት እጅ እንዲሰጡ የፈጠረላቸው ሰበብ ደግሞ ህወሀት ጋር ልዋጋ ስለሆነ ከብልጽግና ጎን መሰለፍ አለባቸው የሚለውን ማደናገሪያ ነው ሲሉም ያክላሉ። ይህ ሀገር በተለይም የአማራ ሕዝብ አሁን ከአብይ አህመድ የቀደመ ጠላት የለውም። ሲሉ ያነሱናም አብይ አህመድ አልሳካለታል እንጂም ከፕሪቶሪያው ስምምነት ማግስትም የትግራይ ኃይሎችን በአማራ ላይ ለማዝመት ያላደረገው ጥረት አልነበረም በማለትም አስታውሷል። አብይ አህመድ መሯለሁ በሚለው ሕዝብ ላይ ያመፀ መሪ ነው። የሀገሩን ጦር በአማራ ሕዝብ ላይ አሰማርቶ መጨፍጨፏል በቃ ብሎት የትግራይና የአማራ ሕዝብ ሌላ የጦርነት አዙሪት ውስጥ ለመክተት እየሰራ ነው። ይህንን አውዳሚ ሀሳብ ተቀብሎ ለአብይ አህመድ የግዥት እቅድ ማስፈ ማስፈጸሚያ ራሱን ያዘጋጀ ቢኖር የህሉና ትግሉ ጸር ነው ሲሉም ነው አመራሩ ያሰፈሩት። በእርግጥ ማገዛዙ በህዝቦች ላይና በህዝቦች መካከል ጦርነትን በመቀስቀስ ሀገሪቱን የጦርነት አውድማ አድርጓት ቀጥሏል። አብዛኛው የሀገሪቱ ምሁር ደግሞ ነገሩን በትዝብት መመልከትን መርጧል የሚለው ደግሞ የበርካቶች ወቀሳ ነው። ከሰሞኑ በሀይሌ ግራንድ በተዘጋጀ የውይይት መድረክ ላይ ከወሎ ዩኒቨርሲቲ የተገኘ አንድ ምሁር አማራ ከሌለው ሁለት ዓመት ሲተራመስ፣ ህዝብ ሲሞት፣ እርቃኑ ሲቀር ኢኮኖሚው ሲወድም ያደረግነው አስተዋጽኦ የለም ብለዋል። ከላይት ታሶርዶ ዩኒቨርሲቲ የተገኙት ፕሮፌሰር አልማዝ አንጀሎ ደግሞ ለአራት ዓመታት ጦርነት ውስጥንን በጦርነት ማፍረስ ውድመት ነው ያየነው ሲሉ የገልጹና ምሁራን በእርግጥም ዝምታን መርጧል። ነገር ግን ብንናገር እንደመጣለንን የሚል አስተሳሰብ አለም ይሁን እንጂ ሀሳቦች ሲነሱ ደካማ ጎኖችን ተቀብሎ ከማስተካከል ይልቅ ተናጋሪውን ተከታትሎ አደጋ ማድረስ፣ ማሰር፣ ማሳደድ ነው። ለዛ ነው ዝምታ የተመረጠው ሲሉም አስረድቷል። አስር በመቶ ተሰርቶ ዘጠና ፐርሰንት አወዱስኝ የሚል አስተያየት ነው እየተፈለገ ያለው። ኢትዮጵያ በዚህ መንገድ ከቀጠለች ትጠፋለች ብዬ ነው የምፈራው። ምክንያቱም ጦርነት ነው ያለው። መደማመጥ ጠፍቷል። አንዱ በሌላው ላይ የበላይነት የሚያውጅበት ጊዜ ላይ ነን። ከዜሮ ተነስተን ራሳችንን እናርም በማለት መክሯል። የጀነራል ታደሰ ወረደ ጽህፈት ቤት የአቶ ጌታቸው ረዳ ሰሞነኛ ማብራሪያን የትግራይ ብሔራዊ ጥቅምን የሚጻረር አሳፋሪ ተግባር ብሎታል። አቶ ጌታቸው ረዳ በበኩላቸው የጀነራል ታደሰን ስም ጭምር በመጥቀስ ስለ ሕገ ወጥ የሰዎች ዝውውር በድጋሜ ጽፏል። አቶ ጌታቸው በብልጽግናው ልሳን ቀርበው ከሰሞኑ የሰጡትን ማብራሪያ ተከትሎም ከትግራይ ክልል የተለያዩ ተቋማት ምላሾች እየተሰጡ ቀጥሏል። የጸጥታ ቢሮውና ህወሀትም የሚጠቀሱ ናቸው። የጊዜያዊ አስተዳድሩ ፕሬዚደንት ጀነራል ታደሰ ወረደ ጽህፈት ቤትም እንደዚሁም ጽፈት ቤቱ በመግለጫው የተወሰኑ አካላት ላይ ቂም ለመወራረድ ተብሎም ከትግራይ ብሔራዊ ጥቅም ውጭ መንቀሳቀስ ኃላፊነት የጎደለው ተግባር ነው ሲል ጀምሯል። አቶ ጌታቸው በፋና ቴሌቪዥን ቀርበው ያደረጉት ንግግር ህግን ለማስከበር ሳይሆን ፍትህ እንዲጣስ የሚያደርግ ከመሆኑም ባሻገር የትግራይ ህዝብን ትግል የሚያንቋሽሽ መጻኢ ጊዜውን አደጋ ላይ የሚጥል የተወሰነ ቡድን ላይ በቀልን ማዕከል ያደረገ ሲል የሚያክላል መግለጫው። አቶ ጌታቸው በኃላፊነት ላይ እያሉ በክልሉ ያጋጠሙ ችግሮችን በመሸሽ ራሳቸው ከሳሽ ሆኖ መቅረባቸው አስገራሚ ነው ያለው የጀኔራል ታደሰ ወረደ ቢሮም አዲስ ትውልድ ወደ አመራር መጥቷል ብለው ሲደግፏቸው ለነበሩ የትግራይ ወጣቶችም ሰሞንኛው ማብራሪያቸው አሳፋሪ ነው ብሎታል። አቶ ጌታቸው እንዳንድ መሪ ሊጠይቋቸው የፈለጓቸውን ግለሰቦችን በህግ ፊትና በፍትህ ፊት እንዲቆሙ ከማድረግ ይልቅ ክብርና ነውርን ከሚያውቅ ህዝብ ወጥተው ይህንን ማድረጋቸው እኔ ከሞትኩ ሰርዶ አይብቀል እንደተባለው ባለመንገድ ላይ መሆናቸውን ያሳያል ሲልም አንስቷል። ፍትህን ና ተጠያቂነት በሚዲያ ፕሮፓጋንዳ የሚተገበር አይደለም ያለው ጽሕፈት ቤቱ የትግራይ ፕሬዝደንት በመሆናቸው ያገኙትን ሚስጥር ሳይቀር በአደባባይ ማውጣታቸው የትግራይ ብሔራዊ ደህንነትን የሚጎዳ በህዝቡ ላይ የሚያደርሰውን ጉዳትም ከግምት ውስጥ ያላስገባም ኃላፊነት የጎደለው ተግባር ነው በማለት አትቷል። ከዚህ የጀኔራል ታደሰ ወረደ ቢሮ መግለጫ ጎን ለጎን አቶ ጌታቸው ረዳን በትግራይ ክልል ይከናወናል ስላሉት ህገወጥ የሰዎች ዝውውር በድጋሜ ይጽፏል። ምክትላቸው የነበሩት ጀኔራል ታደሰ ወረደን ጨምሮም የፍትህ ፖሊስ ኮሚሽንም የሚያውቁት ተግባር ነበር ሲሉም አቅርበዋል። ሻዕቢያ 78 የትግራይ እስረኞችን በመፍታት ድንበር ማሻገሩ ተነገረም። ይህ በእንዲህ እንዳለ የሻዕቢያ ጦር በወረራቸው የትግራይ ግዛቶች ህይወት እንዴት ያለ ነው ሲል ደግሞ የዜና ኤጀንሲው ዘገባውን ይዞ ወጥቷል። የኤርትራ መንግሥት 78 የታሰሩ የትግራይ ተወላጆችን መፍታቱን የማዕከላዊ ትግራይ ፖሊስ አረጋግጧል። እነዚህ ታስረው የነበሩ ሰዎች በሳምንቱ መጨረሻ ተፈተው ወደ ኢትዮጵያ የገቡትም በራማና እዲ ኋላ በኩል ነው። በማዕከላዊ ትግራይ ዞን የፖሊስ አዛዥ የሆኑት ኮማንደር ጸጋይ አስፋም የተለቀቁት ተጋሩ በኤርትራ ረጅም ዓመታት የኖሩና እድሜያቸውም ከ45 ዓመት በታች የሆኑ ናቸው ብለዋል። ከኤርትራውያን ጋር የተጋቡና ሀብትና ንብረት የሚያፈሩ ስለመሆናቸውም አስረድቷል። በአጠቃላይ 272 ሰዎች አስሮ የነበረው የአስመራው መንግስት 78ቱን የለቀቀ ሲሆን የሌሎቹ ግን እስካሁን ጣፈንታቸው እንዳልታወቀም ተመላክቷል። ከተፈቱቱት እስከ አራት ዓመት ከአምስት ወር የታሰሩ ይገኙበታል። የተለቀቁት ሰዎች የታሰሩበትን ምክንያት ሲያስረዱም አንዳንዶቹ በሰልክ ተጠርተው ጣቢያ ሄደን ያሉ ሲሆን፣ ሌሎቹ ደግሞ ትጠረጠራላችሁ ተብለን አንዳንድ ጊዜም ለደህንነታችሁ አደጋ እንዳይደርስባችሁ ተብለን ከአመታት በፊት እንደገባን ከዛም በኋላ የጠየቀን ሰው የለም ሲሉ መግለጻቸው ነው የተነገሩም በወቅቱ ባዲ አቤቶና በማይ ሰሯ በሁለት ቦታ ታስረው ከቆዩ በኋላም በአንድ ቦታ ተወስደው እንደገና እንደታሰሩም ለፖሊስ ተናግሯል። በአሁኑ ወቅት በራማ እንደሚገኙ የገለጹት ኮማንደሩ በሂደትም ወደ ቤተሰቦቻቸው እንዲቀላቀሉ ይሰራል ብለዋል። ሰዎች ግን በኤርትራ ቤትና ንብረት ስላለን ከኤርትራ መንግስት ጋር ተነጋግራችሁ ወደ ኤርትራ እንድንመለስ አድርጉ ብለው ጠይቀውናል፣ ያሉት ከትናንት በስቲያ የተፈቱትና እስከ ሩባ መረብ ድረስ የተሸኙት ሰዎች ታጣቂ ያልነበሩም ሰላማዊ ዜጎች ሲሆኑም ከሰባ ስምንት ውስጥ ደግሞ ስድስቱ ሴቶች ናቸው። የኤርትራ መንግስት እነዚህ እስረኞችን ፈቶ ወደ ኢትዮጵያ ሲልክ ከትግራይ ክልል መንግስት ጋር ያደረገው ንግግር እንደሌለና በራሱ የወሰደው እርምጃ ስለመሆኑም የቢቢሲ መረጃ ያሳያል። ከወራት በፊትም 46 ያክል ኢትዮጵያውያን በሽራሮ ድንበር በኩል መለቀቃቸው መዘገቡ የሚታወስ ነው። ዛሬም ግን በርካታ በተለይም በኤርትራ ጦር ከተያዙ የትግራይ ግዛቶች እየታሰሩ የሚወሰዱ ዜጎች ያሉበት አይታወቅም። ኤኤፍፒ በኤርትራ ጦር በተወረሩ ግዛቶች ያለው ህይወት ምን ይመስላል የሚል ዘገባንም ይዞ ወጥቷል። ስሙ ተቀይሮ የቀረበው የኢሮባ አሊ ተና መንደር ነዋሪ ኪሮስ የኤርትራ ወታደሮች በትውልድ ቀየው ሰፍረው በየለቱ እንደሚመለከታቸው ይናገራል። በትንሿ ከተማ ሶስት ሺ ሰዎች እንደሚኖሩም ይገመታል። የኤርትራ ጦር ግን በፈለገው ሰዓት በእነዚህ ነዋሪዎች ላይ ብርበራን ያከናውናል። የሻዕቢያ ዙሪያ ጦር በተቆጣጠራቸው አካባቢዎች ጾታዊ ጥቃት፣ አፈናም፣ የጉልበት ብዝበዛ፣ ማቃጠል፣ ሰዓት ላፊ፣ የግዳጅ ወታደራዊ ምልመላ የሚፈጽምባቸው ናቸው ሲልም ዘገባው ይቀጥላል። ሀጎስ ጆሮ የሰጠነ አካል የለም ዓለምን በራሱ ቀውስ ተጠምዷል ሲልም ይናገራል። አማኑኤል የተባለ ሌላ ነዋሪ ደግሞ ወጣቶች በየመንና ና በሊቢያ በኩል መሰደድ ብቸኛ ምርጫቸው አድርገው በነዚህ አካባቢዎች ያለው ሰው እያለቀ ነው ይላል። በአዲግራት የሚገኘው ሆስፒታል አሁንም ድረስ የኤርትራ ጦር በወረራቸው አካባቢ ተገቢዎች በሰራዊቱ በቡድን የሚደፈሩ ሴቶችን እያከመ እንደሚገኝና በየለቱም በርካታ ተጠቂዎች እንደሚመጡ ያብራራል። ይህንን ተግባር በተመለከተ የሻዕቢያ ባለስልጣናት ለዜና ኤጀንሲው ምላሽ ሰጥቷል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ምላሽም የእነዚህ የሚዲያ ተቋማት የውሸት መረጃ ደክሞኛል አሞኛል የሚል እንደሆነም ዘግቧል። ሲኖዶሱ ጳጳሱ የተበደሩት 166 ሚሊዮን ብር በላይ ተመላሽ እንዲደረግ ውሳኔ አሳለፍም። ከባንኩ ጋር የተፈረመው ውል እንዲቋረጥም አዟል። ከአምስት ወራት በፊት ባሳለፍነው ታህሳስ ወር ኢትዮ ፎረም ባሰራጭው የምርመራ ዘገባ የቅድስት ስላሴ ዩኒቨርሲቲ ግቢ ውስጥ ተጨማሪ ህንፃ ማስገንቢያ በሚል የዩኒቨርሲቲው ፕሬዚደንት አቡነ ፊሊጶስ 700 ሚሊዮን ብር ከአባይ ባንክ ብድር ማስፈቀዳቸውን ገልጾ ነበር። በወቅቱ የተሰራጨው ዶክመንትም ብድሩ በአራት ዙር ተለቆ የሚያልቅ እንደሆነ የሚያሳይ ሲሆን የአቡነ ፊልጶስ እና የአባይ ባንክ ስምምነትም የብድሩ የመክፈያ ዘመን በ20 ዓመት ውስጥ እንደሚሆን ያመለክታል። በመጀመሪያው ዙርም 166 ሚሊዮን ብር አስፈቅደው ወደ እንቅስቃሴ መግባታቸው ይታወሳል። ይሁን እንጂ ጠቅላይ ቤተ ክህነቱ ምርመር አስጀምሮም ዩኒቨርሲቲው ግንባታውን ለማከናወን የሚያስችለውን ጨረታም አላወጣም። ብድሩን ሲያስፈቅድም ጠቅላይ ቤተ ክህነቱን አላሳወቀም። ግንባታውን የሚያከናውነውም የኃላፊዎቹ ዘመድ የሆነ ተቋራጭ ነው ያሉት መርማሪዎቹም 110 ሚሊዮን ብር ለሚሆን ገንዘብ ውጭ የተደረገበት ደረሰኝ ብንጠይቅም አልተገኘም የሚል ሪፖርት እንደደረሰው መዘግባችን ይታወሳል። ኢትዮ ፎረም በወቅቱ በምስሉ ላይ የምታዩት የሰነድ ማስረጃዎችን ዋቢ በማድረግ የምርመራ ዘገባውን ሲያቀርብም ዩኒቨርሲቲው ደግሞ የማህበራዊ ሚዲያ ዘመቻ ተከፈተብኝ ብሎ ነበርም፣ በሌቀ ጳጳሱና ፕሬዚደንታችን ጭምር፣ እንደዚሁም የዩኒቨርሲቲው ማህበረሰብና የቤተ ክርስቲያንን ክብር የማይጠብቁና ያልተጣሩ ሐሰተኛ የተዛቡ መረጃዎች ተሰራጭቶብኛል የሚል ክስ ማቅረቡ አይዘነጋም። የሆነ ሆኖ ይህ የዩኒቨርሲቲውና የጳጳሱ ጉዳይ ላይ በሰሞኑኛው የቅዱስ ሲኖዶሱ ጉባኤ ላይ አጀንዳ ሆኖ ቀርቧል። በዚህ መሰረትም ሲኖዶሱ ውሳኔ አሳልፏል። በመጀመሪያም የስራ አመራር ቦርዱም ሆነ ጠቅላይ ጽህፈት ቤቱ ባላጸደቀው ፕሮጀክት በቋሚ ሲኖዶስ የሚሆን በምላተ ጉባኤ ሳይፈቀድለት ከፍተኛ ብድር መበደሩ ተገቢ ስላልሆነም ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር የገባው የብድር ውል ስምምነት እንዲቋረጥ ተወስኗል የሚለው ነው። ሁለተኛው ደግሞ ዩኒቨርሲቲው ካባይ ባንክ አክሲዮን ማህበር ጋር በገባው ውል ስምምነት መሰረት በመጀመሪያው ዙር ወሰደው ብድር ማለትም ከ166 ሚሊዮን ብር በላይ በአጭር ጊዜ ውስጥ ተመላሽ አድርጎም በብድር ማስያዣነት ያስያዛቸውን የሁለቱንም ህንፃዎችን እግድ በማንሳት የይዞታ ማረጋገጫ ካርታዎችን በመረከብ ተመላሽ እንዲያደርግ የታዘዘበት በቋሚ ሲኖዶስም ሆነ በምላተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ይህ የገባው ብድር ውል ስምምነት እንዲቋረጥ ከዚሁም ጋር ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያው ዙር የወሰደውን ብር 166 ሚሊየን 45449 በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያሻነት ያስያዛቸውን የሁለቱን ህንፃዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ምላሽ እንዲያደርግ ቅዱስ ሲኖዶስ በዚህ ላይ ውሳኔ አስተላልፏል። ሲኖዶሱ ሱ ዩኒቨርሲቲው ተጨማሪ ህንፃ መገንባቱ የሚደገፍና ለዩኒቨርሲቲው ተጨማሪ ገቢ የሚያስገኝ በመሆኑ የጀመረውን የማስፋፊያ ህንፃ ግንባታ ከውስጥ ገቢው ላይ በጀት በመመደብ ግንባታውን እንዲያስቀጥል ሲልም ግን ወስኗል። ይሁን እንጂ ከዚህ በኋላ ጠቅላይ ጽፈት ቤት ሳያውቀው በቅዱስ ሲኖዶስ ጉባኤ ሳይወሰንና ሳይፈቀድም የትኛውን ቋሚ ንብረት በማስያዝ ብድር መበደር እንዲቆም ለሁሉም ሀገረ ስብከት መመሪያ እንዲተላለፍ መወሰኑንም አሳውቋል። አቡነ ፊልጶስ የአራት ኪሎን የስላሴ ህንፃ ካርታ ሲዘው 166 ስድስት ሚሊዮን ብር ከባንኩ ማስፈቀዳቸውን የተገኙ ሰነዶችን ዋቢ በማድረግ በወቅቱ መዘገባችን ይታወሳል። የጤና ባለሙያዎች ጉዳይ አሳሳቢነት እየጨመረ በመምጣቱ የሚመለከቱ አካል አፋጣኝ መፍትሔ እንዲሰጥበት ማህበሩ አስጠነቀቅም። የሀገሪቱ ሐኪሞች ከነገ ጀምሮ ወደ ሙሉ ስራ ማቆም አድማ እንደሚሸጋገሩ ማሳወቃቸውም ይታወሳል። የሕክምና ባለሙያዎቹ ላለፉ ስድስት ቀናት ከፊል አድማ፣ ከዛ አስቀድሞ ባለው አንድ ወር ጊዜ ውስጥ ደግሞ በደብዳቤና ና በተለያዩ መንገዶች ላለፉ ስድስት ዓመታት ደግሞ በተለያዩ መንገዶች ጥያቄዎቻቸውን ሲያቀርቡ ከርሟል። ሰሚያተው ቢቀጥሉም ከነገ ጀምሮ ወደ ሙሉ ቁም አድማ እንሸጋገራለን ያሉት የንቅናቄው አስተባባሪዎች ለሚፈጠረው ችግርና በማህበረሰቡ ላይ ለሚደርሰው ጉዳትም ኃላፊነቱን መንግስት እንደሚወስድ ከዚህ በፊት ደጋግመን ያሳወቅ ነው ነው ብለዋል። ይህ አድማ ለጥያቄዎቻችን ብቻ ሳይሆን በሰሞኑ በእስር ለተዳረጉትና ለታጎሩት ለሚሳደዱት ሐኪሞቻችን ጭምር ሲባል የሚደረግ ነው ሲሉም አሳውቀዋል። ከሰማንያ በላይ ባለሙያዎችን ያሰሩ አገዛዙ አንዳንዶቹን ከሽብርና ከሁከት ጋር አያይዞ ፍርድ ቤት ማቅረቡም ይታወቃል። የኢትዮጵያ የሕክምና ማህበርም የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከቱ አካል አፋጣኝ መፍትሄ ይስጥበት ሲል አስጠንቅቋል። በአሁኑ ወቅት በአንዳንድ የጤና ተቋማት በከፊል የጤና አገልግሎት እየተስተጓጎለ መሆኑንም አብራርቷል። ጥያቄዎችን አለመመለስና ያን ተከትሎ እየተፈጠረ ያለው መስተጓጎልም ማህበረሰቡን፣ የጤና ባለሙያውን፣ እንደዚሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑ ይህንን ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት መንግስት አስቸኳይ ልባት ይስጥበት ሲልም ጥሪ አቅርቧል። ሐኪሞች እንደዚሁም የጤና ባለሙያዎች አሁን ካለው ሁኔታ ጋር በተያያዘም በተለያዩ ቦታዎች ለእስር ተዳርጓል፣ እየተዳረጉም ይገኛሉ። እናም በአስቸኳይ ሊፈቱ ይገባልም ነው ያለው። ሩሲያ ፑቲን ዜሌንስኪ ሊያገኙ የሚችሉበትን አጋጣሚ ገለጸች። የሩሲያው ፕሬዝደንት ቭላዲሚር ፑቲን እና የዩክሬን ዋቻቸው ቮሎድሚር ዜሌንስኪ ፊት ለፊት ሊገናኙ የሚችሉት ሁለቱ ሀገራት ስምምነት ላይ ከደረሱ በኋላ ብቻ እንደሆነም ክሬምሊን ያሳውቋል። የፕሬዝደንት ፑቲን ጽፈት ቤት አቋሙን ያሳወቀው ሞስኮና ኬቭ ከሶስት ዓመታት በኋላ ለመጀመሪያ ጊዜ በቱርክ ያደረጉት ቀጥተኛ ንግግር ያለ ውጤት ከተበተነ በኋላ ነው። በኢስታንቡል በተደረገው ንግግር የተኩስ አቁም ላይ ከመደረሱ በፊት ዩክሬን ከዶኔስክ ዛፖሬዥያም ሄርሶን፣ እንደዚሁም ሉሃንስክ ግዛቶች ወታደሮቿን እንድታስወጣም የሩሲያ ተደራዳሪዎች ቅድመ ሁኔታ ማስቀመጣቸውን አንድ ስማቸው እንዲገለጽ ያልፈለጉ የዩክሬን ባለስልጣን ተናግረዋል። ግዛቶቹ በአብዛኛው ወይም በከፊል በሩሲያ ኃይሎች ቁጥጥር ስር ቢሆኑም የዩክሬን ወታደሮች መልሰው በእጃቸው ለማስገባት አሁን ሙጊያ ያደረጉ ናቸው። አሜሪካ የሩሲያና የዩክሬኑ ጦርነትን ለማስቆም ባዘጋጀችው የስምምነት ረቂቅ ውስጥ እንዲህ አይነት ቅድመ ሁኔታ አልተካተተም። የሩሲያ ተደራዳሪዎች አራት ሁለቱ ግዛቶችና በአውሮፓውያኑ 2014 ሩሲያ ከዩክሬን በኃይል የገነጠለቻት ክሬሚያ የሩሲያ ለመሆናቸው ዓለም አቀፍ እውቅና እንዲሰጥ፣ ዩክሬን ገለልተኛ ሀገር እንድትሆን፣ ጅምላ ጨራሽ የጦር መሳሪያ እንዳትጣጠቅ የሚሉ ቅድመ ሁኔታዎችን ጭምር ማቅረባቸውንም ባለስልጣኑ አስረድቷል። የሩሲያ ተደራዳሪዎች የፕሬዚደንት ቮሎዲሚር ዜሌንስኪ መንግስት አጋሮች ወታደሮቻቸውን በዩክሬን እንዳያሰፍሩና በጦርነቱ የሚሳተፉ ሁሉም ወገኖች በጦርነት ለደረሰው ጉዳት ካሳ እንዳይጠይቁ ጭምርም ቅድመ ሁኔታ አቅርበዋል። የሩሲያ ተደራዳሪዎች አቀረቡ ስለተባለው ቅድመ ሁኔታ የተጠየቁት የክሬምሊን ቃል አቀባይ ዲሚትሪ ፔሽኮቭ ንግግሮቹ ከመጋረጃ ጀርባ መካሄድ ስላለባቸው በጉዳዩ ላይ አስተያየት አልሰጥም ነው ያሉት። የተወደዳቸው የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።